ቀድሜ ደግሞ ዳኒና ጽጌ የድሮ ትዝታቸውን አይቼ ትዝ ብሎኝ ይዤ መጥቻለሁ። ድሮ በጣም የሚያስገኑና በጣም ደስ የሚሉ ጥንዶች እና እስከ ዛሬ ድረስ እየዘለቁ ደስ የምኑ ጥንዶችን ሜሪ የምትባል ሴትዮ ልታለያያቸው ብዙ ጥረት እያደረገች ትገኛለች ማለት ነው እና ሜሪ በዚህ ውስጥ ባትገቢ ባይነኝኔ ማለት ነው ምክንያቱም ሜሪ በሜሪ ምክንያት የተነሳ ሩታና አብርሽን በጣም እንድጠራጠሩ፣ እርስ በራስ እንድጣሉ፣ እርስ በራስ እንድጋጩ ያደረግሽው የአንደኛ ምክንያት አንቺ ሆነሽ ሜሪ። እና አሁን ደግሞ የአብርሽና የሩታ ትዳር መፍረሱ ምክንያቱ የሆንሽ ሴትዮ ዛሬ ላይ ደግሞ ዳኒና ጽጌን ለማለያየት በጣም በጥብቅ ስራሽን እየሰራሽ ትገኛለሽ ማለት ነው እና አንቺ ሰውን በማለያየት ነው ወይንስ የተማርሽው? ማለት ፊልድሽ ሰው መለያየት ነው እንዴ? እና የሜሪ ፊልድ እንግዲህ ሰውን መለያየት ነው መሰለኝ። የአብርሽና የሩታ ተሳክቶላት ዳኒና ጽጌን ለመለያየት ነው፣ ብቻ አይሳካሽም። ሚካንቱም ዳኒና ጽጌ በጣም ብዙ መንገድ ተጉዞ የመጡ ሰዎች ስለሆኑ በአጭሩማ እንደዚህ አይለያዩም። ብቻ አይለያዩም ብዬ አስባለሁ። እንግዲህ ሰው የገባበት ትዳር ደግሞ በጣም አስቸጋሪ ነው። እስኪ ሄርሜላ ና አብርሽ የመኪና አደጋ ደርሶባቸው ሰው የሌለበት ቦታ ላይ መኪናቸው ተበላሽቶ ነበረ። እስኪ እነሱ ነትን እንመለስ ማለት ነው እዚህ ያደረሰን ፈጣሪ ነው በቃ እና እንግዲህ የሩታን ገፍቶ ከሄርሜላ ጋር ወደዛ ወደዚህ ወኪ እያደረጉ እየተላላሱ ሲከሄዱ መኪናቸው ድንጋይ ላይ ተጋጭቶ ቆማ ማለት ነው። እና ሴትን ገፍቶ ሴትን ማከበር አይቻልም። እና ሩታየን ገፍቷዋት ሩታየን ክድዋት ከሄርሜላ ጋር እያዙኝ ልቅቁኝ ስል እንግዲህ መኪናው ሰው የሌለበት ቤት የሌለበት ቦታ አድርሶት ተበላሸ። እንደዚህ ነላቻለ ከዚህ በላይም ምናልባት ከዚህ በላይም ሊገጥማችሁ ይችላልና ተጠንቀቁ። እና የሄርሜላና የአብረሽ ግንኙነት ለኛ እንኳን ሊገባን ሊቀርና አንዳንድ ጊዜ ግራ እያጋብን ጭምር ነው። አንድ ግማሾቹ ቤተሰብ ናቸው፣ የአክስቱ ልጅ ናት ይላሉ። እሷ ደግሞ አይደለን የአክስት ልጅ ከጓደኝነት እንኳን ወጣ ያለ ሀረካት ነው እያሳየችን ያለችው ማለት ነው። እንግዲህ አብረሽ ከዚህ ህይወት ወጣ ጥሩ ነበር ለራስክ፣ ማለት ነው። ምናልባት ከዚህም በላይ ነገር ሊገጥማችሁም ስለምችል በቅድም እንዳወራውት ምክንያቱም ጥሩ አይደለም። ወርጉስ ሴትን ገፍቶ አንቴ፣ ለራስክ እንደፈለክ ስትዝናና ግን ትንሽ አይደብርህም? ያኔ ሰውን ልጅ ነው አይደል? ቢያንስ ትንሽ አይሰማህም? አያምህም? ሄርሜላስ ብትሆኝ አንቺ ሴት ነሽ አይደለም? ነገ የአንችን ሂጣፋንታ የት እንደምጥልሽ ታውቂያለሽ? እንደ ልክ እንደ ህጻን ልጅ ፊቱን ማጠብ ምናምን አሽሚ ነው የሆነ ሽም ነው፣ በጣም ሽም ነው። እና ከዚህ ድርጊትሽ ቢያንስ ትንሽ ብትቆጣቢ፣ ቢያንስ የሰው ልጅ ነሽ ትንሽ እንኳን አላውቅም ራስሽን እንትን ብታዳምጭ ሴት ልጅ ነኝና ነገ ምን ሊገጥመኝ ይችላል የሚሉ ነገር ብታስቢ አሪፍ ነበረ። ብዙ ሰው እንግዲህ የራሱን ህይወት ብቻ እንጂ የሌሎቹ ህይወት ምንም አያሳስበው። የእውነት አሁን ልክ እንዳያችሁት ዳኒ ትላንትና ብዙ ነገር እያሳለፉ ብዙ ችግር ብዙ እንግልትን እያሳለፉ የነበረችውን ጽጌን ትላንትና ቀለበቱን ተቀበለኝ ብሏት አሊቀበልህም አሁን ጊዜው አይደለም እና ጊዜው ሲደርስ ቀለበት እናደርጋለን፣ ትዳር ጊዜ አይደለም አዳሳብኩትም ሳላስ ቦዝም ብላ የቀለበት ፕሮግራሙን ስላሰረዘችው ብቻ ከዚህ በፊት የነበረችውን ጓደኛውን አምጥቱ ዛሬ ላይ ወደድኩሽ፣ በድኩሽ ይያላት ሜሪን ሄዞ እንግዲህ ጽጌ ላይ ማለት ነው። እንደዚህ እየሆነ ይገኛል። ምንድነው? ከሴት ሴት መምረጥ ከሴት ሴት መቀያየር ለእናንቴ አላውቅም። ብቻ ትልቅ ነገር ነው እንዴ የሚመስላችሁ? ያ ስልጣን ነው እንዴ ሴት መቀያየር? ለእናንቴ ስልጣን ወይም ደግሞ እውቀት ብቻ አላውቅም። ነው የሚመስላችሁ አይደል? የአብርሽን ደግሞ ሳንጨርስ ጭራሽ ዳኒ የልጅነት የአብርሽ እንኳን እንብነ ራሱ ዳኒ የልጅነት አብሮ አዳጊው ብዙ ችግር አብሮ ያሳለፈችውን ጽጌን ጊዜ ሲጠኝ እንጂ እኔ አልተውኩም። ጊዜ ሲጠኝ ነው ያልኩ ስትላው ምንድነው? ያላ ጊዜሽን ሽጤሹ ተጠቃሚ። አይ ወንድ ልጅ አይ ወንድ ልጅ ወንድ ልጅ ከካደ አይን ራሱ እኮ አይታየውም ምንድን ነው ያላት ጊዜሽን ሽጭና ተጠቀሚበት እኔ የአንቺን ጊዜ አልፈልግም እና ዛሬ ስጌን ገፍቶ ወደ አንቺ ሲመጣ አንቺ ደግሞ ይሆነኛል ብለሽው ብዙ ባትለጣጠፍ አረጉን አኔ የምለው ህርሜላና ይችል ልጅ ደማቸው አንድ ነው መሰለኝ የምር እቺ የዳኒ አዲስ ፍቅረኛ እና ሄርሜላ አንድ ናቸው። እንዴት እንደሚለጣጠፉ እንዴት እንደሚለጣጠፉ በቃ እኔ አላውቅም ያላውቅም ትክክለኛ ምስጥር እራሱ እኮ እንደዚህ አትሆንም። የዳኒ ፍቅረኛ ራሱ ልክ እንደ ሄርሜላ ነው የሚያደርጋት። በቃ በዳኒ ላይ ማለጣጠፍ ነው ስራው። ሄርሜላ ደግሞ ጭራሽ እንግዲህ ያው ዞ ላይ ሁል ጊዜ በዚህ መንገድ ሲጓዝ የአንድ ቀን እንትን አይደለም ሁሉ ጊዜ እዚ ጋር ልጅቷ ቢሮ የሚሰራ ልጅ አለችኝ ባይዘወ ብዙ ጊዜ ሄጄ የሚያመጣጥ ነኝ ማለት ነው። እና ለዛ ነው ሁሌ አንድ መንገድ ላይ ቪዲዮ ቀርጻለሁ፣ መንገዴ አንድ ስለሆነ ነው። በዚህ አጋጣሚ የራሴንም ህይወት ላወራችሁ እና ሁልጊዜ አንድ ልጅቷ አካሹፌር ምናምን አትመጣም ያው እዚህ ሀገር ታውቃላችሁ፣ ሴት ልጅ ያለ ቤተሰብ ስለማትንቀሳቀስ ሁሌ እኔ ነኝ ከስራ ስትመለስ ሄጄ የሚያመጣት ማለት ነው። አባቷ ይወስዳታል፣ እኔ ደግሞ ከሹፌሩ ጋር ሄጄ አመጣት አለው ማለት ነው። መንገዴ ሁልጊዜ ያው ገጠር ነው የሚመስለው፣ አይዘወይ ኢትዮጵያ ገጠራማ አካባቢ ምናምን ይመስላል እላቸዋለሁ። እንግዲህ እንደዛ ነው። ሴቶች በእለት ዳር ወንድ ላይ ማለጣጠፉ ሰታበዙ ክብራችሁን ነው የምቀንሰው እንጂ ምንም የጨመረላችሁ ነገር የለም። ራሳችሁ ጠብቁ፣ ተከበሩ።